በኪነ ጥበብ ትሰራለች። ኪነ ጥበብ ክፍተቶችን ትደፍናለች። ማህበረሰባዊ ዕድገት፣ አብሮነት፣ ፍቅርና ሰላምን ትሰብካለች። የማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮም ኪነ ጥበባዊ ዕድገትና አንድነት ላይ ያተኮረ የኪነ ጥበብ ውድድር በቅርቡ በሳጃ ከተማ አካሂዷል። ይዤ የመጣው ስዕል አንድነትን፣ አብሮ መኖርን፣ እርቅን ሳምላም የምሰብክ ስዕል ነው። ማየት ትችላላችሁ። አሁን ወደ ውድድሩ ልንገባ ነው እና እንዲህ አይነት ዝግጅቶች መዘጋጀታቸው አንድ ሆነን ተያይዘን ተደጋግፈን የኢትዮጵያን ሰላም ማስጠበቅ እንዳለብን በባይሉም በሁሉም ተያይዘን አሁን አንድንድ እየተሳተፍን እንዳለው በሌላ ነገርም ተያይዘን የኢትዮጵያን ሰላም ማስጠበቅ እንዳለብን የሚገልጽ መድረክ ነው እና ተያይዘንም ኢትዮጵያችንን ሀገራችንን ሰላም ማድረግ አለብን። ሁነቱ በጣም ነው ደስ የሚለው። አብሮነቱ ደስ ይላል። ለጥበብ እየተሰራበት ያለበት ክልላዊ መግባባቱ፣ እንዲሁም ደግሞ በአብሮነት የሚገለጹ ብዙ እሴቶች ያሉበትና በኪነ ጥበብ የማንዳስሰው የማህበረሰብ ህይወት እንደሌለ ያየንበትና እርስ በርስ ደግሞ በቁርኝት የተግባባንበት አንድነታችን ያጠናቀርንበት በጣም ደስ የሚል ሁነት ሆኖ ነው ያገኘሁት ዝግጅቱ። እንዲህ አይነት ፕሮግራም መቅረቡ ለእኛ በጣም ብዙ አድቫንቴጆች አሉ። ከዛ ውጭ ደግሞ እርስ በርስ በጣም እንድንተዋወቅ አድርጎናል። እና ደግሞ የስት ፍቅራችንን በጣም ጨምሯል ብዬ ነው ማስበው። በሙያም ዘርፍ ደግሞ በጣም ብዙ ባለሙያዎች እየመጡ ስለሆነ ከእነሱ ጋር እንድንገናኝና እንድንተዋወቅ እድል ፈጥሮልናል። እምቅ አብታለን በዲዛይንም በቱሪዝም በተለያየ ነገሮች እምቅ አብታለን። ያንን ነገር እስካሁን አጉልተን አልተተዋወቅንም። እንደ አጠቃላይ እንደ ደቡብ ክልልም ድሮ በደንብ አልተተዋወቀም። አሁን ደግሞ እንደ ማዕከላዊ ኢትዮጵያ ማአት ነገር አለን። ያንን ነገር ለማስተዋወቅ ክልሉ ባህል ቱሪዝም ቢሮ ያደረገው እንደዚህ አይነት ውድድሮች አካሄዱ በጣም እጅግ ጥሩ የሚበረታታ መቀጠል አለበት ብዬ ነው መስበው። ጥበብ ባህል ታሪክና እሴትን ያሳድጋል ያስተዋውቃል። ውድድሩም ኪነ ጥበቡን ለማነቃቃትና የኪነ ጥበብ ባለሙያዎችን በማብቃት ለሀገር ለማበርከት ይረዳል ቂ ኢትዮጵያ ውጋ ነው የተሰኘው እንትን ማቆም ምሰሶ ማቆም ስርዓት በጣም ጣም የሚገርም ነው። ማቆም ነው ምሰሶ ሀገር ነች ተምሳሌትነቱ እራሱ በጣም የሚገርም ነው እና ያ ምሰሶ ሲቆም ያ ሁሉ ሰው አላፊ አግዳሚው ሃይማኖት ሳይለየው፣ ብሔር ሳይለየው፣ ሴት ወንድ ጾታ ሳይለየው ያንን ምሰሶ ያቆማል እና ያ ምሰሶ ሀገር ነው የሀገር ተምሳሌት ነው እና እንደነዚህ አይነት ስራዎች ሊጠናከሩ እንደገና ደግሞ ይህንን አይተው ደግሞ የሚያሳድጉ ያ ቲያትር በተለያየ ባለሙያዎች የዘርፍ ባለሙያዎች አድጎ ወደ ቲያትርነት በቋሚነት ሊታየው ወደሚገባው ሂደት ውስጥ ቢገባ ጥሩ ነው ነ እኛ ራሳችንን ለህዝቡ እንድናስተዋውቅ ስራዎቻችንን ያለንን ታይለንት አክቹዋሊ ስዕል የሚባለው ቋንቋ ነው፣ ፍሪደም ነው። ያለንን ነጻነት እኛ የምንናገረው በስዕል ነው እና ይሄ መድረክ ማግኘታችን ውስጣችን ስሜታችንን እንድንናገር እድል ሆኖናል። ክነ ጥበብና ስነ ጥበብ ለአንድ ህዝብ በርካታ ጥቅሞችን የሚሰጥ ዘርፍ ነው የሚነገር ነው ያለኝ። ለምሳሌ ከሰላም ግንባታ ጋር ተያይዞ የእርስ በርስ ብሄር ከብሄር ሲጋጭ የምታስታርቀው በክነ ጥበብ ነው። እርስ በርስ እንዲተጋገዝ የምታደረገው በክነ ጥበብ ነው። እርስ በርስ ተዋህዶ ተማምኖ ተጋግዞ የሚኖረው እንዲኖር የምታደረገው የሀገርህን ፍቅር የምታሳድረው የህዝብህን የባህልን የቋንቋን እድገት የምታሳድገው በኪነ ጥበብና በስነ ጥበብ ነው። የሚነገዳለን ማዕከላዊ ኢትዮጵያ ክልል እንግዲህ የብዙ ብሄር ብሄረሰቦች መገኛ ክልል ነች። ከዛ ጋር ተያይዞ እንግዲህ እዚህ ብዙ ብሔር ብሔረሰቦች እዚህ አካባቢ በመኖራቸው አካባቢያችን ላይ የተለያዩ ብዙ አይነት ባህሎች፣ ቋንቋዎች እንዲሁም ደግሞ ቱሪስት የቱሪስት መዳረሻ የሆኑ ትላልቅ በዓለም የተመዘገቡ እንደ ጥያ ዓለም አቀፍ መካነ ቅርስ ያሉ እንደ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ያሉ ትላልቅ ታሪካዊ ቦታዎች ያሉበት አካባቢ ነው እና እንዲህ አይነት እውነቶች ደግሞ እዚህ አካባቢ ላይ መዘጋጀታቸው አካባቢውን ለማስተዋወቅ አካባቢውን ለኢንቨስትመንት ለኑሮ ተመራጭ ለማድረግ ከማድረግ አኳያ ሰፊ የጎላ ድርሻ አላቸው። በዚህ በዚህ አጋጣሚ ወጥተው ራሳቸውን የሚሸጡበት የሚያስተዋውቁበት፣ ራሳቸውን ብቻ ሳይሆን ብሔራቸውን፣ ዞናቸውን እንዲሁም ደግሞ ክልላቸውን የሚያስተዋውቁና ብሎም የገቢ ምንጭ የሚያገኙበት ሁኔታ ተፈጥሯል። ስለዚህ ዘንድሮ ማዕከላዊ ኢትዮጵያ የሰራው ስራ እጅግ አበረታች ነው የሚል ነገር አለን። በዘርፉ ብዙ ነገሮችን ለቀጣይም የልምድ ልውጥ አሁን አንዱ ብሔር ያቀረበው ነገር ከሌላው ብሔር ጋር የአብሮነት አብሮ አብሮ የመኖሩን እሴት ያዳበረበት ደስ ነው ያለው እና በርካታ ጥቅም ነው ያለው የሚል ነገር ያለ ታዳጊ ትውልዶችን ማውጣት ይቻላል። ወደ ጥበቡ መምጣት የሚችሉ አካላት በሁለተኛ ደረጃ ውስጥ የቀረ ነብሱ ወደዛ አካባቢ የሆነች ሰው ፍላጎትና ዝንባሌው እና ልቡ ዛ አካባቢ የሆነ የተሻለ አማራጭ እድልም የሚሰጥ ነው የሚሆነው። ለእርቅ የሚያገለግሉን ለፍቅር፣ ለአንድነት የሚያገለግሉን ትውፊቶች ሊታሰብባቸው፣ ሊሰራባቸው፣ አጥኚዎች ሊያዩቸው የተረሱትን እንደነዚህ አይነት ታሪኮችን ወደዚህ ወደ ኪነ ጥበቡ እያመጣን ለማህበረሰብ ለሕዝብ እንዲሁም አልፎም ለዓለም ተጠቃሚ ልናደርግ ይገባል ብዬ ነው የማምነው። ባህል፣ አልባሳት በሥነ ጽሁፍ፣ በስዕል፣ በፊልም፣ በፎቶግራፍ አማተርና ኤሊት ባለሙያዎች ተሳትፏል። ተስፋ ያለው ትውልድንም ይሰጣል። በየዘርፉ ያሉ ጥበቦችን ያሳድጋል። በዚሁ ክልላችን ላይ ሆነው ማላቃቸውን ትላልቅ በዓላትን የሌላ አካባቢ የማህበረሰብ ባህሎች እሴቶች የሆኑትን አውቄበታለሁና ትልቅ በዓላት ናቸው እነዚህ ሊቀጥሉ ይገባል። መሰል እንዲህ አይነት ፕሮግራሞች እርስ በርስ ከማስተሳሰር በዘለለ እንደዚህ ባህልን ከማስተዋወቅ አኳያ ትልቅ ጠቀሜታ አላቸው ብዬ አምናለሁኝ። ይሄ ደግሞ ለኛ ለወደፊት ለመነሳሻችን ነው። ከምንም በላይ ይሄ ለኛ ትንሹ ነው። ከዚህም በላይ ደግሞ አድገን ብዙ ነገር ለመስራት ለማህበረሰቡ፣ ለክልላችንም ይሄ ትልቅ አስተዋጽኦ አለው ብዬ አስባለሁ። አካባቢያችን ላይ ያለውን የትኛውንም ሀገር በቀል እውቀቶችን በጣም በተሻለ መልኩ ፕሮፌሽናል በሆነ መልኩ ለበርካታ ዓለማት መሸጥ እንደምንችል መጀመሪያ አካባቢያችን ላይ በሚደርጉ ፕሮግራሞች ስለሆነ ይሄ መኖሩ ምንድነው የስራ እድል ይፈጥራል። እደ ጥበብ ውጤቱ ወይንም እኛ የቀረብንበት ሙያ ሌሎችም ዘርፎች እንዲነቃቁና እንዲበረታቱ ያደርጋል። ተዛዙሪ ሳየው ድርሳኑን ገልጬ ስለ ሀገር ጉዳይ አንዱ ነው ተናፈው አየሁ በጀግንነት ጠላት አንበርክከው በዚህ ገድላቸው በአድዋ ጀብዳቸው ስንሄድ ስንራመት በህይወት ጎዳና በደስታ ለመኖር በምግር ህልውና አብረን ለመሻገር የኑሮን ፈተና አየሁን አብሮን አለው ትልቅና እንዲህ አይነት ተስፈኞችን ተስፈኛ ሀሳብ፣ ተስፈኛ ሙያተኛ፣ ተስፈኛ ትውልድ እና ቆም ብሎ ራሱን ማየትና ማሻሻል የሚችል እድገት ከራስ መጀመር እንዳለበት መንገድ የሚያሳይ ትውልድ የሚያደግ ሀሳብ ለውጥ የሚያመጣ የምርምር እውቀት በአዲስ እይታ በአዲስ መንገድ እንዲታዩ መደላደል የሚፈጥር ነው የሚል እምነት አለ። ውድድር በማካሄድ ምርት የኪነ ጥበብ እና ስነ ጥበብ ባለሙያዎችን ለማፍራት በቀጣዩ አገር አቀፍ ውድድር ክልላችንን ወክለው የሚወዳደሩ ብቁ ተወዳዳሪዎችን ለማዘጋጀት አላማ ያደረገ ውድድር ይሆናል። አስር ብሔረሰቦችን አምረው እንደዚህ ደምቀው ማየት ለኔ ትልቅ ነገር ነው። እነሱንም ደግሞ የነሱንም የአንድ የቀቤናን ባህል ብቻ ሰራለው ወይ ደግሞ የቀቤናን ብቻ ነው ማስቦ በማለት አይደለም፣ እንደ ክልል ሁሉንም የምታዩው እዚህ ውስጥ ያየኋቸውንም ከዛም በላይ ኢትዮጵያ ውስጥ ባሉ ብሔሮች ለመስራት ዝግጁ ነኝ እና ደግሞ እነሱን በማግኘቴ ከነሱ ጋር እንደዚህ ውብ ሆኜ በመገኘቴ ደስ ብሎኛል። በጣም አመሰግናለሁ። ለሰላም፣ ለአንድነት፣ ለፍቅር፣ ለአብሮነት፣ ለመቻቻል ትልቅ የሆነ ድርሻ ያለው ነው እና ይሄ በዚህ መንገድ ደግሞ ይሄ ክልል እንደዚህ አድርጎ ማቅረቡ እጅግ በጣም አስደሳች ነው። ወጣቶችን ደግሞ ከስር ለማፍራት ራሳቸውን እንዲያገኙ ኦፍኮርስ አግኝተውታል ደግሞ እንዲያተልቁት እንዲያሳድጉት ሙያቸውን ከፍተኛ እገዛ አለው፣ ይህ ነው ማምነውና በኪነ ጥበብ የምትሰራ ሀገር ነች ያለችን እኛ ኢትዮጵያ በኪነ ጥበብ መሰራት አለባት። የጥበብ ዘርፉ በክልላችን እንድለማ እንድታዋቅና እንዲያድግ እንድንነቃቃ በትኩረት የምንሰራ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። አንድ ማህበረሰብ ባህልንና እሴቱን ከሚያሳድገው መንገዶች መካከል አንዱ ኪነ ጥበብ ነው። ባህሉንና ስም የረሳ ማህበረሰብ ደግሞ እንደጠፋ ይቆጠራል። ስለሆነ ነው ባህሎቻችን እሴቶቻችን አስጠብቀን እንድናቆይ ኪነ ጥበብን መጠቀም ማሳደግ ውደታ ሳይሆን የግደታችን ነው። ባህልን ማንነትን የሚንገልጽበት መንገድ ጥበብ ነው። ይህም ብቻ ሳይሆን ከስነ ጥበብ አንጻር ስታይ በየደረጃው በክልላችን በርካታ ወጣቶች በአማተር ደረጃ በራሳቸው ጥረት በርካታ ስራዎችን ሲሰሩ እንደነበረ ይታወቃል። ኪነ ጥበብ የህይወትን ጎዶሎ ይሞላል። ለኪነ ጥበብ እድገትና ለሀገር በቀል እውቀቶች መጎልበት የሁሉንም ድርሻ ይጠይቃል። በክልላችን ያሉ ባህላዊ፣ ታሪካዊ፣ ተፈጥሯዊ፣ ሰው ሰራሽ የቱሪዝም መስፈር መዳረሻዎች እና ቦታዎች ክነ ጥበብን ተጠቅመን የማስተዋወቅ ስራ እየሰራ ሲሆን እናንተ የክነ ጥበብ ሙያተኞች አይተኬ ሚናችሁን መወጣት አለባችሁ። ሁሉም የድርሻውን ሊወጣ ይገባል ብዬ አስባለሁ። እንደ ማዕከላዊ ክልል በርካታ ጥበበኞች አሉ። በብዙ ዘርፍ ላይ መስራት የሚችሉ ከክልል አልፈው ሀገራችን ኢትዮጵያን ሊያስጠሩ የሚችሉ ብዙ ጥበበኞች ያሉባት ክልል እንደመሆኗ እነዚህ ጥበበኞችን ከጥበብ ጋር የማገናኘትና ትልልቅ ተስፋ የተጣለባቸው የሀገራችን ጥበበኞች እንዲሆኑ መንግስትም የሚመለከተው አካልና መንግስት በዚህ ነገር ላይ ትልቅ ኢንቨስት አድርገው ጥበበኞችን ለአገር ልማት ለማጥፋት ለሀገር ብልጽግና የሀገር እሴቶችን ከማስተዋወቅ ቱሪስቶችን ከመሳብ ሀገራችን ኢትዮጵያ ያሉትን ነገሮችን በጥበባዊ መንገድ በመግለጽ ብዙ ነገሮችን ማግኘት ይቻላል። እኔ ያልለወጥኩትን ሀገር ማንም ሊለውጠው አይችልም። እኔ ያልሰራሁትን ስራ ማንም ሊሰራው አይችልም። ስለዚህ መንግስት የመንግስት ድርሻ እንዳለ ሆኖ መጀመሪያ ቅድሚያ የምሰጠው እኔ ነኝ። እኔ ምን አድርጌ ያለው ተሰጥኦ ያላቸው ሰዎች ወደ ተሰጥኦአቸው አንድ ቦታ ላይ ብቻ ትኩረት ማድረግ ሳይሆን የራሳቸውን ተሰጥኦ የቱጋ ነው የነ ተሰጥኦ ብሎ መመርመር እየፈተሹ፣ በተለያየ በስዕል ሁን በዲዛይን ሁን በየትኛው ሁን በድምፅ ቢሆን ተሰጥኦ መውጣት አለበት። ያ ተሰጥኦ ሲወጣ ምን ይሆናል? እነዚህ አሁን የምንፈልገውን ነገራችን ማድረግ እንችላለን። ሁሉም ሰው ባለድርሻ አካል ነው ብዬ ነው የሚያስበው። ሀገር ሰባዊ አካባቢ ከራስ የሚነሳ ከአካባቢ የሚነሳ እውቀት ብዙ በምርምር ያላደገ ነው ይሁን ይመጣ ያንን ለምርምር እድል የሚሰጥ ለአደባባይ እውቀት ተስፋ የሚሰጥ እና ለማደግ ለመሻሻል ደግሞ መንገድ የሚጀምር ነው የሚሆነው። በየትኛውም ክልል ውስጥ እንደነዚህ አይነት ባህሎች አሉ። ሀገር በቀል እውቀቶች አሉን እና ማውጣት እንቻላለን። ይሄ እንዲህ አይነት አይነት ዝግጅቶች ደግሞ ለእንደዚህ አይነት በጣም ጠቃሚ ነው። በጣም በርካታ ጥበብ በህዝቡ ውስጥ አለ። ያን ደግሞ የሚያወጣው በዘመናዊ ሁኔታ ጥበብን ለሌላው ለመግለጥ የሚያስችል ወጣት እየተፈጠረ ሲሄድ ነው። ያ ካልሆነ ጥበብ አይወጣም፣ አይታይም። ይህ ደግሞ የህዝብ ማንነትም ሳይገለጥ ሊቀር የሚችልበት ሁኔታ ይፈጠራል። ከዚህ አንጻር አሁን እየተሰራ ያለው ስራ በክልላችን ይበል የሚያሳይ ነው። ወጣቶችን በዚህ ተሳትፎ ደግሞ የራሳቸውን ታሌንት የበለጠ አጉልቶ ሊያሳዩ የሚችልበት ተወዳዳሪ የሆኖ አሸናፊ የሆኖ አካባቢውን የሚያስታውቅበት ሁኔታ ይፈጠራል ብዬ አምናለሁ። ልጆቻችሁ ወደፊት ይውጡ። ሰላም ይሁን ጥቃም ይሁን ሰው ተምሮ የሚወጣበት ይሁን ድርቅ የሚወርድበት ይሁን የአብሮነት ጸጋዎችን በኪነ ጥበብ እና ጎልቤት ሰላም